ሰላም ሰላም፣ እንዴት ናችሁ? ውድ ትዩብ ተከታታዮች ይህን መሽን በመጠቀም የምሰራቸውን የጁስ አይነቶች ከኔጋ ሆናችሁ እንድትከታተሉ ጋብዛችኋለሁኝ። ይሄ የጁስ መሽን በጣም አሪፍ ነው። ሁሉንም በቃ ስራችንን ቀላል የሚያደርግልን ነው። ከኔጋ እንግዲህ ጁስ ወደ ማድረጉ እንገባለን ማለት ነው። በዚህ መሽን አሁን አሳያቸዋለሁ ማለት ነው። ይሄ መሽን ሶስት አይነት እንትን አለው ይሄኛው እንደ አይስክሪም ነገር ይሰራል ማለት ነው የፍሩትስ የፈለጋችሁትን ይሄኛው ደግሞ እዚህ ጋር ጽሑፍ አለው ይሄኛው የስሙዚ ይላል ስሙዚ መስሪያ ነው ይሄኛው ደግሞ ሶስተኛው ይሄ ጁሱን ከገፈቱ የሚለይልን ማለት ነው የምንሰራበት ማለት ነው አሰራሩን ሁሉ ማሳያችኋለሁኝ ይሄኛው ውስጥ የሚገባው ብሌድ ነው እዚ ውስጥ የሚገባው ማለት ነው እና ደግሞ ይሄ ደግሞ እንደዚህ ሹት የምንጠፋበት ማለት ነው። እና በጣም አሪፍ ማሽን ነው አሳያችኋለሁ። ከኔ ጋር በመሆን እስከመጨረሻው ተከታተለ ነው ጁስ እንሰራለን ማለት ነው። እዚህ እንት እናደርጋለን ከዛ የጁሲን ይሄ ነው እዚህ ጋር እንት እናደርጋለን ከዛ እኛ እንረጥመዋለን በጣም ይዜ ነው። ከዛም ዋና ግጥ ይላል ማለት ነው። ከዛም የምናደርገው እንደረግና እንግዲህ ኦርደሩ ምን ምን በኦርደር መክተት እንዳለባቸው ይነግራቸዋል። መጀመሪያ ሶፍት እንደ ስፒናች፣ ኬል ምናምን አይነት ማለት ነው እንደ ጎመን። ቀጥሎ ደግሞ ሶፍት ኦሬንጅ፣ ግሬፕ፣ አፕል አይነት። ቀጥሎ ደግሞ ሴሚ ሀርድ ደግሞ ማንጎ፣ አፕል፣ ሰለሪ ማለት ነው። ከዛም ደግሞ ሀርድ ካሮት፣ ምናምን እያለ አወጣጡ እንዳይደፈን ማለት ነው። በጣም ምርጥ ማሽን ነው። እዚህ ጋር አጠቃቀሙ ይኖራል ማለት ነው። ስለዚህ መሰረት እከታለሁ ማለት ነው። እዚህ ላይ ማለት ነው። መጀመሪያ ሶፍቱ የእኔ ኪዩከምበር ነው። ኪዩከምበር ፓ እንግዲህ ገጠም ያለሁኝ አሁን የማድርገው ምንድን ነው? እዚህ ጋራ በነገራችን ላይ ይሄ ለምሳሌ ከተቀረቀረ መውጣት እንቢ ካለ ማለት ነው ሪቨርስ ታደርግ ካላችሁ ማለት ነው፣ ከዛ የተደፈነ ነገር ካለ ያስተካክለዋል። በነገራችን ላይ ይሄኛው ጠዋት ላይ በሳምንት አንዴ ነው። በየሳምንቱ የተለያየ ረሲፒ ነው የሞክረው። ይሄንን ከስፖርቱ በኋላ ጠዋት መጠጣት ይቻላል ወይም እንደሚልም ይሆናል። በጣም ፊሊንግ ነው፣ አያስርብም ና ቆንጆ ነው። በዛ ላይ ደግሞ ጤነኛ ነው። በአሁኑ ሰዓት አመጋገባችንን ማስተካከል ግድ ነው እና በየሳምንቱ ትቀያይርታላችሁ። የተለያዩ ካሮት፣ ኦሬንጅ ና ጅንጃ ተደርጎም ይሰራል። በጣም ብዙ አይነት ተሰርቶች አሉ። ይሄን መጽሐፍ ለዚህ ነው የሚጠቅመው። ካልሆነም ደግሞ ጉግል ላይ አለ። ጉግል እያደረጋችሁ እንደዚህ የምትጠቀሙ ጥሩ ነው ብዬ አስባለሁ። ይሄ ጁሲንግ አሁን በጣም ፖፑላር እየሆነ የመጣው ለምንድነው? ከጤና ነው፣ ከጤና አንጻር አንደኛ የባውል ሙቭመንት በጣም ወሳኝ ነው። ድርቀት የሚያስቸግራችሁ ሆዳችሁ የሚነፋ ማይስማማ ሰዎች በተለያየ ልሶችን የተጠቀምን እራሳችንን ብንጠብቅ አኔሆነው ብዬ አስባለሁ። እኔ ይህንን ቢያንስ ለሳምንት ሰርቼ ነው የማስቀመጠው። አምስት ቀን ስድስት ቀን የሚሆን ማለት ነው። አይበላሽን ትንሽ ድረስ ስርዓት ታስቀመጣችሁት ማለት ነው። እንደዚህ እናደባልቀው ይገባል። ምክንያቱም አንድ አይነት ውጤት እንዲኖረው ማለት ነው። ሊንክ ካደረግን በኋላ እንግዲህ መገልበጥ ነው። እንደዚህ አይነት ብርጭቆ ላይ በመጠኑ ትንሽ ሊሆን ይችላል። ትልቅ እሱ ላይ መገልበጥ ነው ማለት ነው። እንግዲህ እናልከን እናልካለን ማለት ነው። እንግ ያው ሄ ነው። ይሄ ደግሞ ገፈቱ ደግሞ ይሄ ነው እንግዲህ ማለት ነው። እና ጁሱ ይሄ ነው። ይሄ ገፈቱ ነው። እንደዚህ የወጣት ጆስ ከፈለጋችሁ ይሄ ነው። ይሄ እንግዲህ አንደኛው የጆስ አደራረግ ነው። ስሙዚም ይሰራል። ስሙዚም ደግሞ እንግዲህ ሰርቼ አሳያቸዋሉ በሌላ ቪዲዮ ማለት ነው። ስሙዚና አይስክሪም የፍሩት አይስክሪም የዮጉርት አይስክሪም እንዴት በዚህ መሽን መስራት እንደምንችል አሳያችኋለሁ። እንግዲህ እንዲህ ያረጋችሁ በተሻለ መጠን ይሄ መሽን እራሱ ከሌላችሁ ኖርማሉ መሽን የጁስ ማድረጊያውን ታደርጉና እሱ ላይ ግን ውሃ መጨመር አለባችሁ። ምክንያቱም ወፍራም ስለሚሆን ትፈጩትና ከዛም በኋላ በማጥለያ ተጠሉታላችሁ ወይም ደግሞ በነጠላ ጨምቃችሁ ይሄን ገፈፉን ታሳላችሁ ማለት ነው። አይ ወፍሮ ደግሞ ምንም አይለኝ የምትሉ ከሆነ አይከብደኝ የምትሉ ከሆነ እንደ ጁስ ልታረጉት ትችላላችሁ ማለት ነው። እንግዲህ የምትከወደዳችሁት ላይክ፣ ሼር፣ ኮመንት በማድረግ አስተያየታችሁት ስጡኝ። እኔ እዚህ ጋር የተጠቀምኩት አናናስ፣ ሳለሪ፣ እንደውም ሌመን ሎሚ፣ አፕል ግሪን አፕል ከተቻለ ማለት ነው። እና የተለያየ ረሲፒዎች አሉ። እነሱን ሰርች እያረጋችሁ መስራት ትችላላችሁ። አመሰግናለሁ። ከኔ ጋር ስለነበራችሁ ማለት ነው። እኔ ምንም በጣም ነው የወደድኩት። ከወደዳችሁት ከስራ አስቀምጥላችኋለሁ። ይሄ በነገራችሁ ላይ ቪዲዮ እንትን አይደለም። ይሄ ከኔ ከገዛችሁ ይሄ ስፖንሰርድ አይደለም። ይሄ ለራሴ ገዝቼ ነው። ይሄንን ጁስና አለ ያለበትን ልጠቁማችሁ ይችላልሁን። ኦንላይን ላይ ኦርደር ማድረግ ትችላላችሁ። ካልሆነም እንግዲህ መልካም